አደይና ለሊ ወደ አደይ አገር ገጠር ገቡ። የአደይ አባት ዴቭን አገኝቶ ከብርሃን ጋራ፣ ስሚ አንቺ ይሄ ከተማ ወጠጤ ደግሞ ምን አባቱንስ ሊያደርግ ነው የመጣው? ከማን ጋር ነው የምትንዘላዘይው? ብሎ ሲያፋጥጣት፣ አባዬ እረፍ፣ እንግዳ እንኳን ልታከብር ይገባል። ዴቭ ማለት በጣም የምንወደውና የምንሳሳላት ወንድማችን ነው ብላ ስትለው፣ በማን አባሽ የተወለደው በእናትሽ ነው ወይስ በአባትሽ? ከየት የመጣባሽ ወንድም ነው? እንደዚህ እያላችሁ ነው እየተንዘላዘላችሁ ክብሬንና ዝናዬን ያጠፋችሁት። ያች እህትሽ ይሄው እንዴት አለ! የባለ ሀብት ልጅ አላገባም ብላ ድል አድርጌ ልዳርሽ ብላት ተረግጣ ሄደች። የማንም መጠቋቋሚያ ሆንኩኝ። አንቺ ደግሞ እዚህ ምን አባሽ ታረጊያለሽ? ብሎ ጠየቃት። አረ፣ አባዬ ለሰው ክብር ይኑርህ። እኔ እንደዛ የማደርግ ሰው አይደለሁም። እህቴ አደይም ትክክል ናት። ምክንያቱም ከማይሆናትና ክብር ከማይሰጣት ሰውዬ አብራ በትዳር ተሳስራ ልትኖር አትችልም። አባዬ ያበዛኸው አንተ ነህ። ከአሁን በኋላ እህቴ የራሷን ውሳኔ መወሰን ትችላለች፣ ብላ ስትናገር እኮ አንቺ አባሽነሽ እንደዚህ አፍሽን ከፍተሽ የምትናገሪ? እኮ የኔ ብርሃን ናት እንደዚህ የምትናገረው ብሎ ተናደደ። ዴቭ እንግዲህ ከዛ ቦታ ላይ የአደይን አባት ለማረጋጋት ሲፈልግ ብርሃን፣ እኔ እና አንቺ ወደ ማዘር መመለስ አለብን አባባ ጥሩ ስሜት የላቸውም ብሎ ሲነግራት አየህ ዴቭ፣ እህቴ አደይም እንደዚህ ተሰቃይታና እንደዚህ ዋጋ መስዋዕትነት ከፍላ ነው ወደ እናንተ ዘንድ የመጣችው። እናንተ ዘንድ የምትመጣ ፍቅር የምትባል ጨለሊት መከራና ስቃይዋን ስታበላት ኖረች። የእህቴ ጣፍንታ ያሳዝናል አይደል ዴቭ አለችው። ምንም አይደል፣ ካሁን በኋላ እኮ ሁላችንም አንድ ሆነናል። አደይ ብቻዋን አይደለችም፣ አታስቢ እያለ ሞራን ሰጣት ማለት ነው። ይሄ ማለት እንግዲህ ዴቭ የሄደበትን ትልቁን አላማ እማማ የአደይ እናት ቆይ ከከተማ ድረስ እያበረረ ያመጣህ በሰላም ነው? ልጄ አዴ ደህና አይደለችም እንዴ እያለች መጠየቅ ጀመረች። ዴብም ደግሞ አረማዘር እርሶ አይጨናነቁ፣ በጣም ደስ የሚልና ለየት ያለ ነገር አለ ብላ አለችው ማለት ነው። ከዛ እሺ አለና በደስታ ከተሞላ በኋላ ብርሃን፣ እኔ እናንቸ ወደ ውጭ ወተን ማውራት አለብን አለና ከብርሃን ጋር ተያይዘው ሄዱ። ብርሃንም ደግሞ በጣም በሚገርምና በሚደንቅ ሁኔታ ዴብዬ ስለመጣ በጣም ደስ ብሎኛል። አንተ ኮ በጣም መልካምና ጥሩ ወንድም ነህ። የዛኔ እኔ ፍቅር እንደዛ ስታሰቃየኝ፣ እህቴንም ስትጠብቃት የነበርከው አንተ ብቻና ብቻ ነህ። እማዬ ደግሞ ይህንን ነገር ስለማታቅ በፍጹም ሊረዱህ አይችሉም። አሁን ላይ ደግሞ አንተና ሷ እንደዚህ ለትዳር ተፈላልጋችሁ እንትን ማለታችሁ በጣም ደስ ይላል። የዛኔ አንተ ስትወዳትና ስታፈቅራት ስትቀርባት በፍጹም ላንተ ቦታና ስሜት የላትም ነበር። አሁን ላይ ግን ያ ነገር ገብቷት ወደ አንተ ህይወት መምጣቷ በጣም አስደስቶኛል ብላ አለችው ማለት ነው። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ ኤንድ የመሀመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው ልብ አንጠልጣይ ድራማ አደይ እንደቀጠለ ይገኛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ውድ ቻናላችን ቤተሰቦች እንግዲህ አደይ እጣ ፈንታሃ ደምን በማልቀስ ሆኗል። ደምም ደግሞ የአደይ አባት የተናገረው ንግግር ልብ ይሰብር ነበርና አንገቱን ደፍቶ ደንግጦ ዝም አለ ማለት ነው። የአደይ እናት ቤት ነበርና መጀመሪያ ያረፉት። ቡና አፍልተው ምናምን ዳይመንድና ሩታም ነበሩ፣ ዘና ፈታ እያሉ ደስ የሚል ጊዜ አሳለፉ። ውይ እንደው እናንተ ኮ ፍቅር የሆናችሁ ልጆች ደግሞ ይች ማናት ብለው ሲጠይቁ የዴብ እህት እንደሆነች ተናገረ ማለት ነው ራሱ ዴብ። እንግዲህ ዳይመንድም ከወንድሟ አበበ ጋር ተገናኝቶ እሩታ ሽንት ቤት ፈልጋ ነበርና እንደ ሀገሯ መስሏት የገጠርን ኑሮ ታይ እያላት ነበርና ከአዲስ አበባ ሲወጡ እሷም ደግሞ የት ነው የሴቶች ሽንት ቤት የት ነው የወንዶቹ ሽንት ቤት እያለች ሟልቃቀቅ ማለት ስትጀምር እያላዘዛት ነበርና መንገድ ላይ አበበ እንደ አጋጣሚ መቱ ከወንድሙ ጋር ተቃቅፎ ሲሳሳም እዌ ልክ አንድናፍቅ ያለው እንዴ ወንድሜ እንዴት አልናፈከኝም ደግሞ የማናት ልጅ ስታምር እያላሉ አንተ አይንህን ንቀል፣ ይችማ የኔ እምቡጥናት፣ እያለ ዳይመንድም መቀላለድ ጀመረ። ሩታም ተናዳ ከዛ ቦታ እየበረረች ሄደች። ወደ አሹና ወደ ሮማኔ ስንመጣ ሮማንና አሹ ቀውጥ ያለ ፍቅር ገብቶለት በረንዳ ላይ ተቀምጦ እየዘፈነና ሀሳቧም ሁለመናዋም እንዴት አድርጌ ልንገራት እያለ እያብሰለሰለ ይገኛል። ሩታ ነበረች አብራሁና፣ ከእነሱ ጋር አሹ እንዲህ በላት ሮማን እንዲህ እያለ የምትለምነው ሮማን እንግዲህ፣ ለአሹ ምግብ ይዛ መጣችና ከአጠገቡ ቁጭ አለች። አሹ ዛሬ የመጨረሻ ነው። እስከዛሬ ወደዚህ ቦታ ላይ ስመጣ የሆነ ነገር እነግርሻለሁ፣ የሆነ ነገር እነግርሻለሁ እያልክ ትለኛለን። ያ የሆነ ነገር ምንድን ነው? ዛሬ ሰዓቱ መሆን አለበት። እባክህ ንገረኝ፣ ብላ ለመነችው። አሹም ደግሞ ሮማኔ፣ ውስጤ ምን ለማለት እየፈለገ እንደሆነ እያወቅሽ ባታጃጅ ምን አለበት? አንቺ የኔን ስሜት ሙሉ በሙሉ ተረርተሸዋል፣ ግን ለምን ታደርቀኛለሽ እያለ አልገባኝም ይሆን ከውንና የተፈጠረ ነገር ካለ ንገረኝ እያለች አጨናነቀችው። እንግዲህ ከልቡ አውጥቶ ወድሻ አለሁኝ የሚለውን ቃል ሊያፈርጠው ሲል ፍቅር መጣችና አቋረጠቻቸው። አሹ ሁል ጊዜ ለሮማን እወድሻለሁ፣ አፈቅርሻለሁ የሚለውን ቃል ሊናገር ሲል ወይ በር ይቆረቆራል፣ ወይ ይጠራል፣ ወይ በመካከላቸው ሰው ይመጣል። ያሳዝናል ማለት ነው። ሮማን ግን እየዘፈነ ስታየው ያሹን ሁኔታ ስታየው እንዳፈቀራትና እንደወደዳት ተረርታ አሁን እወድሻለሁኝ፣ አፈቅርሻለሁ ቢለኝ ምላሽ የምንድን ነው እያለች በጣም ተጨንቃ ነበረ። ወይ ወይ፣ ሮማን ጉር ነው። ወደ ለሊና ባቡሬ ስንመጣ ደግሞ ባቡሬ በቅርብ ጊዜ የሚወዳት እና የሚያፈቅራት ከአጠገቡ እንዳለች እየነገራት ነበር። ለሊ ግን ነገሩንም ተረርታው ይሆን ላለመረዳትም ፈልጋ ይሆን አስተዋውቀኝ ስትለው ልታብጂ ነው እንዴ? ኦሆ አወቋት ሊዱናት አይደል? እንዴት እሷ ጋር በአጭር ጊዜ ይሄን ነገር እንትን ይላል ብለሽ ታያለሽ? ለሊ፣ እኔ እንደዛ አይነት ነኝ እንዴ? ካበደ ጋር ብሬ ማበድ፣ ከሰከረ ጋር ብሬ የምሰክር ሰው አይደለሁም። ሊዱ ደግሞ ለትዳር የምትመረጥ ሴት አይደለችም። እንደዛ አይነት ሴት ሳትሆን የምፈልገው ስርዓት ያላት፣ ቤተሰቦቿን የምታከብር፣ የምትወደኝ መወዳት መሆን አለበት እያለ አስረዳት። እንግዲህ ለሊ አይደለም ባቡሬን ኤላንም አፍቅራ ብዙ ነገር አሰቃይቷት ያው ሄዷል ማለት ነው። አሁን ደግሞ ባቡሬ እንግዲህ ከለሊ ጋር የጣፈጠ ፍቅር ውስጥ እየገቡ ይገኛሉ። እሱ እንደሚወዳትና እንደሚያፈቅራት ውስጡ ያውቃል። እሷም ቢሆን የሆነ እልክ ወይንም ላለመሸነፍ የሚባል ነገር አለ። ምክንያቱም ከሌላ ሰው ጋር ስታየው በተለይ ከሊዱ ጋር ስታይ እየተቃጠለች እና እየተንገበገበች ነው። ትንንሽ ነገሮች እያስከፋት ይገኛሉ። ሌላውና ትልቁ ሰርፕራይዟ ደውለው አክስቷ ቤቷን እንደለቀቀች ስትነግራት አደይ አጠገቧ ነበረና አደይ አክስት ኮ ቤቱን ለቃ ሄደች። እናሁ ምን ትይኛለሽ? እዛ ሂጄ መኖሩን ሳስበው አክስቴ ያሰቃየች ማሰቃየት እንዲሁም የቤተሰቦች ትዝታ ይመጣብኛል። እዚህ አልቀመጥ የእላ ቤት ነው። ስሚ ለሊ ያንን የአክስትሽን ቤት ወይ ሽጪ ወይ አከራይ፣ እዚ ጋር ደግሞ ተቀመጪ። ምክንያቱም ለሁሉም ቀረብታ ያለሽ። ኤላ ደግሞ ይህን ቤት በስምሽ ላይ ያደረገው ብሩን አስገቢለት ባለ በኋላ የሻትም እንዴ ቤዛ መታ በኤላ ቤት ምን ያሞላፈጥሻል ምን ያሞላቀቅሻል ስትለኝ፣ በጣም ተሰምቶኛል አለቻት። እና ታዲያ ቤዛ ማለት እኮ ሆን ብላ ነገር የምትፈልግ ሆን ብላ ነገር የምትጠነስስ ሴት ናት፣ እንዴት እሷን ትከታያለሽ ብላ አለቻት ማለት ነው። እንግዲህ ሌላውና ትልቁ ነገር ይሄንን ይመስላል። አደይ ዴቭ ደውሎላት ነበርና ነበር እያወራች ሳለ ነገሩ እንዳልተሳካና ከባድ ችግር እንደተፈጠረ ሲነግራት በጣም ነው የደነገጠችው። ወደ ኪንጎ እና ቅምጥል ስንመጣ ደግሞ ኪንጎን እንግዲህ የዳይመንድ ሰዎች የነበሩት አንጠባጥበውና ደብድበው በጨለማ ጥለውት ነበር። እሱም እንደምንም ብሎ ወደ ቤቱ ሂዶ ወርቆ ነበር። ከዛ ባቡሬ ሂዶ ነበር እና ሲያየው ደግሞ ጠቅላላ እንደ ጨው ቀልጧል። እንዴ አንተ ወንድ ልጅ አይደለ እንዴ? ነቃ በል እንጂ። ምንድን ነው እንደዚህ መሆን እንዴ? እኔ እኮ ደህና ነኝ። ደግሞ እንደዚህ መቆሳሰሌን ቅምጥል እንዳትሰማ ብሎ ሲለው እና ቅምጥል ማየቷ ይቀራል እንዴ ለራስ ጠልፈስ ብሰት ለሷ መጨነቅ ሳይሆን ለራስ ጠንከር በል ብሎ ገዳድፎ አድፎ ወደ ቅምጥል ቤት ይዞ ሲሄድ የባቡሬ እናት እዛ ነበረች እና ገዳድፎ አድፎ ሲያስገባው ደንግጣ ወየው በሞትኩት፣ ምንድን ነው፣ ምን ሆነህ ነው እያ ላይ ስትቀውጠው ባቡሬ ደግሞ የሆነ ልጆች ደብድበውት ነው እና ሰላም ነው ማዘሯ፣ አታስቢ አለና እናቶ ንቅፍ አድርጎ ስሞ ባቡሬ ከዛ ቦታ ላይ ወጥቶ ወደ ለሊ ጋር ሄደ ማለት ነው። ኪንጎ እንግዲህ ከማዘሯ ጋራ ቁጭ ብሎ ሲወራ ምን ሆነህ ነው እያለ ስጠይቀው አንድ ሰው የገንዘብ አበድሬው ነበር ና ገንዘቤን ካልሰጠህ ብዬው ከባድ አደጋ ደረሰብኝ ብሎ ሲል እንደዛ ነው ነገሩ የኔ ልጅ። አሁን ላይ እኮ ገንዘብ መበዳደር ከባድ ነገር ነው። አረ እንኳንም ፈጣሪ ያተረፈ ሌላ ነገር ሳያደርጉ፣ ብላ አለችው። አዎ ማዘሯ አለ። ቅምጥል እንግዲህ ኬንጎን በመፈለግ በጣም ስቃይዋን በልታ ነበር እና ይገኛል ወደ ተባለበት ቦታ መከራዋን እያየች ነበር። ሆኖም ግን በጭራሽ ሊገኝ አልቻለም። ከዛ እየበረረች ወደ ለሊና አደይ ቤት ስትሄድ ኬንጎን አይታችሁታል እንዴ ብላ ስትል አረ በጭራሽ አላየነውም ቅምጥል። የት ሄዶ ይሆን? ምናልባት ዳይመንድን ተከትሎ ገጠር ገብቶ ይሆን እንዴ ብለው ሲጠይቋት በጭራሽ እንደዚያ የማያደርግ አይመስለኝም አየሽ ቅምጥል፣ ክፍተት አተፍ ጠሪ በሆነ ባልሆነው በቅናት አትመጂ አንጅ ከአዴ ጋር ስላየሽው ብቻ እሱ ተቆጥቶ የሚያደርገው ነገር ከባድ ስህተት እንዳይፈጠር ኪንጎን ልጠብቀው ፈልጋለሁ ብላ ሌሊ መከረቻት። ሌሊዬ አመሰግናለሁ፣ የእናንተ ጓደኝነት በጣም ደስ ይላል ብላ ፍለጋዋን ቀጠለች ማለት ነው። መጨረሻ ላይ ወንድሟን ስታገኘው በርች ኪንጎን አጥቼ መኖር አልፈልግም። ኪንጎ ገባበት ቦታ ላይ እንድታፋልጋ ይፈልጋሉ አለችው። እሱም ደግሞ አረባክሽ እቤቱ ሂጄ አንጠባጥበው ገለውት አንስቼ ወደ ቤትሽ አምጥቼልሻለሁ እቤት መሄድ አለብሽ ብሎ አላት። እቅፍ አረገችና ባህርች እያንተ ባኖር ሊኖሮ አለች እና እየወረጠች ወደ ኪንጎ ጋር ስትሄድ ኪንጎ ደግሞ ያለበትን ስቃይ ሁሉ ሲነግራት ተረዳችሁና፣ ኦፍ እንደ ምን አባታችሁ ይሻላችኋል። በቃ ከአሁን በኋላ አንተ እዛ ቤት መሄድ የለብም አብረ ከኔ ጋር መኖር አለብ ብላ ብለምነውም ኪንጎ በጭራሽ መቀበልም አልፈለገም ማለት ነው። ይገርማል፣ ያሳዝናል ማለት ነው እንግዲህ ዴቭ የመጨረሻ ውሳኔው ምን ይሆን? አሁንም ቢሆን አደይን እሽ እንዲሉት ብዙ ጊዜ ወስዶ እዛ እነሱን ይለማመጥ ይሆን ወይስ በአደይ አባት ንግግር ተቀይሞ ወደ ነበረበት ሀገሩ ይመለስ ይሆን? ና የዴቭና የአደይ መጨረሻ ምን ይሆን የሚለውን በጉጉት ለማየት እንፈልጋለን ማለት ነው። ሌላውና ትልቁ ነገር የቤዛ ጉዳይ። ቤዛ ኪንጎን እየተከታተለችው በነበረ ጊዜ ባቡሬ ከኋላ ማንቁርቷን ይዞ፣ ምን አባሽ እያደረግሽ ነው፣ ፊት ለፊት እህቴ ነው ያለችው እሷ ፊት ላይ ለምን ህደሽ አትገጥሚም ብሎ ሲላት፣ ቅምጥል ደግሞ በፍጹም ቤዛን እንደማትተዋት ሴት አድርጋ ማንቁርቷን እንደምትደፋት ስለምታውቅ፣ በርቀት ምኑና ነው እያለች እያየቻት ነበረ ማለት ነው የፍቅር እናት። ቤዛ እዛ ቤት ሮማንን መታ እንድታግዛት ሰራተኛ አመጣለሁ። ፍቅር፣ አንቺ ሮማንን የማታግዣትና የማትንከባከቢያት ከሆነ ስራውን አልቻለችውም ብላ ስትል ፍቅር ደግሞ እንዴም አየ ሙቼ ነው ቁሜ ቤዛዝ ቤት የምትመጣው? ሮማንን እኔ አግዛታለሁ በፍጹም ቤዛን እንዳታመጭ ብላ ወሰነች ማለት ነው። ውድ የሌላ ኤንድ የመሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ቀጣይ ፓርት እስከምንገናኝ ሰላሙ አሌይኩም ወራህመቱላሂ ወበረካቱ።